በጅማ ዞን አርሶ አደሮች በዘመናዊ አተራረስ ሩዝን በክላስተር ማልማታቸው ውጤታማ እንዳደረጋቸው ተናግረዋል። ወደ እርሻ ከገባን ወዲህ ማለት ነው፣ ከበሬ ወደ ትራክተር ማለት ነው። አስለው ተለውጠን ጥሩ ተመክሮ ላይ ማለት ነው፣ ጥሩ መንግሥት በሰጠን ስትራቴጂ ማለት ነው፣ ወስደን ተቀብለን ወደ ኢንዱስትሪ ተሻግረን ማለት ነው፣ እርሻችን አሻሽለን እያረስነዋለን ሩዝንም ተጠቃሚ ሆነናል ማለት ነው። አራት ሄክታር ላይ ነው የሚያርሰው አራቱን ሄክታር ማለት ነው ዴና ሁኔታ ላይ በዴና ውጤት እየሰራውበት ማለት ነው ዴና ውጤት አገኝበታለሁ ብዬ ተማመናለሁ። በአንድ ሄክታሪም በሁለት ሄክታሪም ማምራት ይቻላል። ግን እንደ አንድ ሄክታር ከ75 እስከ 80 ድረስ ይገኛል፣ ከውጤቱ ማለት ነው። ከዚህም ቀደም አምርቼ ነበር። ያው ምናልባት ውጤቱ ከዚህ በፊት እስከዚህም ነው። አሁን ግን ውጤቱ በጣም አሪፍ። ምርጥ ዘር መጠቀማቸው ለምርታማነታቸው መጨመር ምክንያት መሆኑን አርሶ አደሮቹ ገልጸዋል። የደረሰውን የሩዝ ሰብል ምርት ሳይባክን በኮምባይነር ለመሰብሰብ መዘጋጀታቸውን ተናግረዋል። ምርቱ ያው ከዚህን ቀደም በተለመደ ሁኔታ ያው በማጭድ ማጨድ በሰው ጉልበት ነበረ። አሁን እርሻውን በትላክቴር ነው፣ አጨዳውም ላይ ደግሞ በኮምባይነርም ጭምር እየገባ ነው። በትላክቴር ነው የምናርስ፣ እናስከሰክሳለን ድናር ግን በዓመት ሁለቴ ጊዜ ነው የምናመርተው ማለት ነው። በሩዝ ምርት ወደ 3540 ሄክታር በሩዝ ዘር ሸፈነን ነው ያለ ነው። ከዚህ እንግዲህ ወደ 14 ሚሊዮን ምርት እናገኛለን ብለን እየሰረን ነው ያለ ነው። እስካሁን እንግዲህ በተሰራው ስራ በጣም ከዚህ ቀደምት በተሰራው ስራ የተለያዩ የተለያዩ ስራዎች እየሰራ ያለ ነው። ምርት ቆንጆ ተሞክሮም ስለተገኘ አሳደሩ ቅድመ ዝግጅት ላይ የተለያዩ ስልጠናዎችን እያገኘ ነበር። በምርት ዘመኑ 14 ሚሊዮን ኩንታል የሩዝ ምርት ለማግኘት ታቅዱ እየተሰራ ነው ብለዋል። ምርት እንዳይባክን ለመሰብሰብ ሀያ ኮምባይነር መዘጋጀቱን ጠቁመዋል። ምርት ብቻ ማግኘት ሳይሆን በመካናይዜሽንም ምርቱን እንደ መጨመር መጨመር እንደሚችል ማሳይ ብዙ ማሳያዎች እየተሰሩ ነው። ከዚህ ተነስተን እንግዲህ ወደ አንድ መቶ በአንድ መቶ ሃያ ሰባት የመሬት ዝግጅት እያደረግን ነበር። የደረሰውን ምርት ደግሞ ቢያንስ ሀያ ኮምባይነሮችን እንደ ቢሮም አምጥተን ይህም ምርት በመሰብሰብ መካናይዜሽን እና በኮምባይነር የታገዘ ስራ መስራት ስላለብን እዚህ ላይ እንደ መስሪያ ቤታችንም እየሰራ ነው ያለ ነው። በመካናይዜሽን እርሻ በመታገዝ የዞኑን የሩዝ ምርትና ምርታማነት ማሳደግ የሚያስችሉ ስራዎች በመሰራታቸው በአጭር ጊዜ ውስጥ አመርቂ ውጤት መመዝገቡን የጅማ ዞን አስተዳዳሪ አቶ ቲጃኒ ናስር ተናግረዋል። ቴክኖሎጂም በመጠቀም መዳበሪያን በመጠቀም ኮምፖስቶችን በመጠቀም ቨርሚ ኮምፖስትን በመጠቀም ምርትና ምርታማነት። ሁለተኛ አርሶ አደሩ ራሱ ከቤተሰቡ ጋር አንድ በመሆን በልማት ቡድን ስራው ላይ ቀንና ማታ ከዚህ አይኑን አይሰግድም። ስለዚህ ምርትና ምርታማነቱ እናንተም እንዳያችሁት ጥሩ ደረጃ ላይ ያለ ሩዝ ከባለፈው አመት፣ ዘንድሮ እንደ እቅዳችን ቢያንስ ከ13 ሚሊዮን ኩንታል በላይ እናገኛለን ብለን አቀድና በዞኑ በሁለት ሄክታር መሬት ላይ የተጀመረው የሩዝ ኢኒሽየቲቭ ተስፋፍቶ የአርሶ አደሮችን ልምድና ተሞክሮን በማስፋት አሁን ላይ በዞኑ 300 ሺህ አርሶ አደሮች ሩዝ እያለመ መሆኑን አስተዳዳሪው ተናግረዋል። አሁን 2017 መጨረሻ ላይ 18 355 ሺህ ሄክታር በላይ ነው ያረስነው። ይህ ማለት አንድ እርምጃ ወደፊት ከአንድ ሁለት ሄክታር ተጀምሮ ወደዚህ ላይ ደርሰናል።